በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በግንቦት ዐሥራ አምስት ቀን ታስበውና ተከብረው ለሚውኑ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱስ ናትናኤል በቤተ ክርስቲያን ትውፊት መሰረት፣ ከቅዱሳን ሐዋርያት መካከል ዘግይቶ ሰማዕትነትን የተቀበለ ሐዋርያ ይህ ሐዋርያ ነው። ቅዱሱ ሐዋርያ የተወለደው ከእስራኤላውያን ወላጆቹ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን አካባቢ ነው። ይህ በምን ይታወቃል ቢሉ እርሱ ሕፃን እያለ ሄሮድስ 144,000 ሕፃናትን ሲፈጅ እርሱ ግን በእግዚአብሔር ጥበብ ተርፏል። እናቱ በቅርጫት ውስጥ አድርጋ የበለስ ዛፍ ላይ አስቀምጣው ተደብቃ ታጠባው ነበር። ሐዋርያው ወላጆቹ ያወጡለት ስም ስምዖን ሲሆን ጌታችን ኢየሱስ ክርስቶስ ደግሞ ናትናኤል ብሎታል። በባልንጆሮቹ ሐዋርያት ደግሞ የቃናው ስምዖን ወይም ገሊላ አካባቢ ስላደገ አንዳንዴም ቀናተኛው ስምዖን ይሉት ነበር። ምሁረ ኦሪት ነበርና ዘወትር ለሕግ ይቀና ነበር። በገሊላ ቃና ሰርግ የደገሰው ዶኪማስ የቅዱስ ናትናኤል ያጎት ልጅ ነው። ጌታና ደቀ መዛሙርቱን ዶክማስ የጠራበት አንዱ ምክንያት ይኸው ነው። ቅዱስ ናትናኤል ኦሪትን ከገማልያል ተምሮ ከበለስ ቁጭ ብሎ ይተክዝ ነበር። መሲህ ምነው ቀረ እያለም ይተክዝ ነበር። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አውቆ በፊልጶስ አማካኝነት ጠርቶታል። ናትናኤል ለጊዜው ተከራክሮ ነበር። በኋላ ግን የጌታችንን ማንነት በደቂቃዎች ተረድቶ አምኗል። ጌታችንም ክዳት፣ ሽንገላ በልቡ ውስጥ የሌለበት ንጹሕ እስራኤላዊ ሲል አመስግኖታል። ሐዋርያው ቅዱስ ናትናኤል ከጌታችን እግር ስር ቁጭ ብሎ ምስጢረ መንግሥተ ሰማያትን ተምሮ በጸጋ መንፈስ ቅዱስም ሰክሮ ብዙ አሕዛብን ከጨለማ ወይም ከጣዖት አምልኮ ወደ ብርሃን ወይም ወደ አሚነ ክርስቶስ መልሷል። እጅግ ብዙ መከራንም ተቀብሏል። የጌታችን ወንድም የተባለ ቅዱስ ያዕቆብ በአይሁድ ከተገደለ በኋላም ቅዱስ ናትናኤል የኢየሩሳሌም ሁለተኛ ኤጲስቆጶስ ሆኖ አገልግሏል። ከአይሁድም ዘንድ ብዙ መከራ ደርሶበታል። በመጨረሻም በዚህ ዕለት በሰማዕትነት አርፏል። በገድለ ሐዋርያት ላይ እንደተጠቀሰው ቅዱሱ ሰማዕት የሆነው በ150 ዓመቱ ነው። ያ ማለት ደግሞ ከሐዋርያት አባቶች መጨረሻ ያረፈው እርሱ ነው ያሰኛል። እግዚአብሔር አምላክ በቅዱስ ናትናኤል ምልጃ ሀገራችንን ከጥፋት ሕዝቦቿንም ከመቅሰፍት ይሰውርልን፣ ከበረከቱም አይለየን። በግንቦት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ናትናኤል ሐዋርያ ወይም ቀናተኛው ስምዖን፣ ቅዱስ ሚናስ ባህታዊ፣ ቅዱስ ከርጢኖስ ሰማዓት አራት መቶ ቅዱሳን ሰማዕታት ናቸው። ወርሃዊ በዓላት ደግሞ ቅዱስ ቂርቆስና እናቱ እየሉጣ፣ ቅዱስ ኤፍሬም ሶሪያዊ ወይም አፈበረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና ቅድስት ክርስቲና ናቸው ጌታ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ ናትናኤልም ከወዴት ታውቀኛለህ አለው ጌታ ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነ አንተ የእስራኤል ንጉሥ ነ አለው በዮሐንስ ራእይ ምዕራፍ 1 ከቁጥር 48 እስከ 51። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳህይቱን አነስተኛ መባ እንደተቀበልክ ለሁልጊዜ ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበለ። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጃዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሌና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ማረን። እየሱስ ክርስቶስ ሆይ በአንድነት ማራ። ኢየሱስ ክርስቶስ ሆይ በአንድነት ማረን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሚን። ወስባት ለእግዚአብሔር ወለወላዲት ድንግል ወለመስቀል ክቡር ይቆይ።